መድብል ዝናን አገተው። መድብል ዝናን አግቶ ብሩክ የት ነው ያለው? አንተ አረመኔ ጨካኝ ያለበትን ንገረኝ እያለ አፋጠጠው። ዝና ዝና በስተመጨረሻ መጨረሻ አታለልከኝ እጄ ውስጥ ገባሁ አይደለም፣ ስለዚህ እኔ ብሩክ ያለበትን አላውቅም አልናገርም ብሎ ግግም አለ፣ አረፋከፈ። እንደዚያ ከሆነማ ታዲያ ምን ችግር አለው እንተያያለና አሁን የምልህን ነገር በደንብ አርገህ አዳምጠኝ፣ ትሰማኛለህ? ዝና የእውነትም አንተ በደንብ አሁን አንተና እኔ በደንብ ት ያለብን ጉዳይ አለ። ትሰማኛለህ? አንተ አንድ በአንድ የምትሰራቸው ስራዎች በሙሉ ህገወጥና እንዲሁም ደግሞ በጣም ኤክስፓየርድ የሆኑ ነገሮችን ከውጭ አገር እያስመጣህ እንዲሁም ደግሞ ኢምፖርት ኤንድ ኤክስፖርት ታደርጋለህ። ስለዚህ የዚህን ሁሉ መረጃ አውጥቼ ለፖሊስ ከምሰጥብህ ብሩክ ያለበትን ተናገር ብሎ አለው። ዝና ዝና አረመኔነቱና ክፋቱ እንደቀጠለ ሆኖ በፍጹም አላውቅም እያለ ግግም አለ። እንደዛ ከሆነማ ታዲያ ምን ችግር አለው ብሎ በባዶ እግሩ ዝናን አግቶ እንዲሁ ምግብ ውሃ ሳይሰጥ እያለ እያሰቃየው ይገኛል። ሞገስ ሞገስ እጅጉን ደስ አለው። እንደውም በጣም ደስ ብሎኛል መድብል። ስለዚህ አሁን መወጣት ያለብኝን ነገር በሙሉ እወጣለሁኝ። ምክንያቱም እኔንና፣ እንዲሁም ሉላን፣ ልጅነቴን ሳይቀር የቀማኝ እሱ ነው። ከሀገሬ ከሰፈሬ እናቴን ትቼ የመጣሁት በሱ ምክንያት ነው እያለ በጥፊ አስር ጊዜ የሚሆን ለገለገው ዝና በጣም አበደ ተሰማኛለህ መድብል ታዲያ አንተ አትበቃኝም ነበር እንዴ ለምንድን ነው ሞገስን ያመጣኸው ብሎ ሲለው ተሰማኛለህ እኔ እኮ ብቻ አይደለሁም ጥላትህ ሞገስም ጥላትህ ነው እንዴ እንዴ ሌላም አለች እንጂ ዳጣም ትመጣለች ተሰማኛለህ እያንዳንዳችን ዛሬ በእኔ ነገ ደግሞ በዳጣ አ ከዛ እያልክ በሞገስ እንደዚህ ከምትጠፈጠፊ ልቁስ እውነቱን ተናግረህ ከመሸበት ብታደር ይሻልሃል ብሎ አለው ማህሌት ማህሌት፣ አሁንም እንደዛ ታግታ አረመኔነቱና ጭካኔነቷ በፍጹም ሊለቃት አልቻለም። ትሰሚኛለሽ፣ አሁን የእውነቴ ነው ምልሽ፣ ቅድስቴ ከዚህ ቤት ወጥቼ አንቺን አግኝቼ ገድዬ እቀብርሻለሁ ብላ ስትላት፣ አረተይ ትይተይ፣ እኔ እንኳን እኮ ክብሬን አላጣሁም። አየሽ እኔ እንኳ ያን ጊዜ እትዬ እያልኩ አይደል ምጠራሽ? አሁንም እትዬ እያልኩ ነው ምጠራሽ። አንቺ ግን ለምንድን ነው እኔን በዚህ ልክ ምጠይኝ? ቆይ እኛ ምን ያደረግልሽ? እስካሁን እኮ ከብሩክ ጋ ተጋብተሽ በነበር። የምሬን ነው ምልሽ። ሁለት የሚያማምሩ ወንድ ልጆች ተወልጅለት ነበር። አረ እባክሽ ብሩክ እና አንቺ ነሻ ደግሞ እኔና ብሩክ ምን አደረግን? ታይኝ እስኪ ቆይ እኔም ምልሽ፣ ግን ምን አይነት ቤተሰብ ነው ያሳደገሽ? ማለቴ በምን አይነት ቤተሰብ ወጥተሽ ነው አንቺ ምን አገባሽ? ያንቺ ደስ ማናየው ኦ የእኔንማ ብነግርሽኮ እኮ እጅጉን ከባድ ነው። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ደህና ነኝ። ነዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። እኔማ በጣም የሀብታም ልጅ ነኝ። ተንደላቅቄ ነው ያደግኩት ማንም ሳይቆጣኝ። ግን ታዲያ ምን ይሆናል? ምን ማለት ነው? የእውነት ታዲያ አንቺ ከሀብታም ልጅ ወጥተሽ ነው እንዴ? ምሳሌ አትታከምም ብለሽ እንደዛ ከባልሽ ጋር ጦርነት የገጠምሽው እንዲሁም ደግሞ ጭራሽ የእግድ ወረቀት ሁሉ ያመጣሽው ታዲያ ጥሩ ቤተሰብና ሀብታም ቤተሰብ ቢያሳድግሽ ነው ብላ ስትስቅባት፣ አትሳቂ ነው ምልሽ እሺ፣ እኔ እኮ ለማንኛውም ያው ትንሽ ለአጽናናሽ ዝክ ብቻሽን ከሚደብርሽ ብዬ ነው እንጂ እኔ የራሴ ስራ አለኝ። ስለዚህ ሂጅ፣ ስራዬን መስራት እፈልጋለሁኝ ብላ ስትሄድ አረናይ፣ ቅድስት ተይ፣ አረናይ። እንዴት ዬ ቆይ አብሪ ስቀመጥ ለምን አትጅም ትኛለሽ። ሳወረሽ ደግሞ አታወሪኝም። ታዲያ እኔ ምን ላድርግ? እኔ እኮ ታውቂያለሽ፣ አሁን አንቺን እንደፈለግኩ ማድረግ እችላለሁ። ነገር ግን እኔ እንዳንቺ ክፉና አረመኔ አይደለሁ። አየሽ እኔ እንኳ ቢያንስ ክብር አለኝ። አንቺ እኮ ለሰው የሚባል ምንም አይነት ክብር የለሽም። ለምንድነው ጋሻ ያለበትን ተናግረሽ አንቺስ የማትገላገዩ? እንደው ችግር የለውም፣ እኔ ከዚህ ከቤት ልውጣ እንጂ እማደርግሽን እኔ አውቃለሁ ብላ አለች። ችግሩ ከዚህ ከቤት አትወጭም እንጂ ምን ማለት ሊገለኝ ነው እንደ መድብል። አይ ለጊዜው እንኳን አላውቅም፣ ነገር ግን ለአሁኑ እኔ ራሱ እኮ የሆነ ነገር ማድረግ ብችል ኑሮ ማለቴ ማድረግ ብፈልግ ኑሮ አድርገው ነበር፣ ግን ደግሞ እኔ ባንቺ አልጨክን። አንቺ ክፉ እንደሆንሽው እኔ እኮ ክፉ መሆን አልፈልግም። ለዛ ነው ቅድስቴ፣ ማህሌት ብላ ስትላት እንደሱ ይሻልሻል፣ ከእትዬ ወደ ማህሌት ይሻልሻል፣ ቅድስት። ምን ላርግ ብለሽ ነው ታዲያ? ክብርሽንማ በገዛጅሽ አጣሽው። እትዬ ብዬ ስልሽ እትዬ ብለሽ አትጥሪኝ አልሽኝ። ምሳሌ ምሳሌ፣ ያው ልጆች ንጹህ ናቸው ሲባል ይታወቅ የለም እና እናቴ ግን በጣም እያሳዘነች ነው ቅድስቴ። አለች ማምናት እናትሽ ደግሞ አልገባኝም። ማህሌት የት ነታ? ለምንድን ነው ግን እንደዛ የተዘጋባት? እኛ ምን እናውቃለን፣ እኛ ምን እናውቃለን ማለት ታዲያ? እንግዲህ መድብል ነው እንደዚህ አለው። አጎትሽ ሲመጣ እራሱ ይለቃታል። በቃ ዝም በይ። ምን ችግር አለው? ነገርኩሽኮ እኮ እኛ ሄደን ከለቀቅናት አጎትሽ ይቆጣል አልኩሽ አይደለም። ለምንድን ነው የማይገባሽ? አንዳንድ ጊዜ ጅነሽ ልበል? እኔ ምልሽ፣ ቅድስቴ፣ ወይዬ፣ ግን ለምንድነው? እቤቷ ለቀናት ሄዳ ምግብ በልታ ውሃ ጠጥታ እንዲሁም ተጫውታ ከዛ ስትመጣ ደግሞ እናስራታለን። በጣም ይገርማል። ምሳሌ፣ አንዳንዴ ሳስብሽ ግን እዛ የሄድሽበት ሀገር ጭንቅላትሽን አውጥተው ምን አይነት ጭንቅላት ነው የሞሉልሽ? ምን ማለት ነው? ጅል ነሽ። ጅል ማለት ምን ማለት ነው ግን ቅድስቴ? ልክ እንዳንቺ ሆ። አሁን አርፈሽ ተቀመጭ ብዬሻለሁ። አርፈሽ ተቀመጭ በቃ ጋሽ እንደሚያደርገው ያደርገዋል። ስለዚህ አርፈሽ ብትቀመጭ አይሻልሽም? ጅል ማለት ልክ እንዳንቺ ነው። በቃ እንደዛ ነው ምሳሌዬ። ኧረ እኔ እኮ ጅል አይደለሁም። እና ታዲያ ጅል ካልሆንሽ እየነገርኩሽ እያለ ሌላ ነገር ትደጋግሚብኛለሽ እንዴ? ኧረ ተይ ምሳሌ ተይ በቃ። ለማንኛውም አሁን ተይውና ሁሉም ነገር ይስተካከላል። እሺ ብላ ዝም አለቻት ሞገስ ሞገስ እኔ እምልህ ግን ምን ያህል ታምናታለህ? ማለቴ ይፍራታል፣ ምን ላድርግ ብለህ ነው? ማለቴ ያው እሷ በጣም ገንዘብ ትወዳለች፣ እና ደግሞ ገንዘብ የሚወድ ሰው ጥሩ ነው። በምንም አይነት ሁኔታ ይሆን ለገንዘቡ ሲል ምንም አይነት ነገር ታስደርገዋለሁ። ልክ ነህ፣ በጣም ሀይለኛ ናት። ገንዘብማ ትወዳለች። ምን ነው ሞክረሀት ነበር እንዴ? ብሎ ሲለው፣ አረተው መድብልተው አሁን ይህንን የምናወራበት ጊዜ ነው። ለማንኛውም ታውቃለህ እኔ ዝናን ሳገኘው ምን እንደማደርገው እያሰብኩ ነው ቆይ ምንድን ነው የምታደርገው? እኔ እንጃ። ማለት ፊልም ላይ ል አሊያ ደግሞ በቃ የሆነ ሚዲያ ላይ አይቼ ምናምን ብቻ ምን ልበልህ የማላደርገው አንድም ነገር የለኝም። ተረጋጋ ነው ምልክ፣ ተረጋጋ ሁሉንም ነገር እናደርገዋለን። አንድ ነገር ግን እንዳትረሳ ሞገሴ። ምንድን ነው የእውነቴን ነው ምልክ ብሩክን አንድ ነገር አድርጎት ከሆነ ወይም ደግሞ ብሩክ ሙቷል የሚለኝ ከሆነ በአደባባይ ሰቅዬ ለአንዴና ለመጨረሻ ጊዜ እኔም እስር ቤት እገባለሁኝ ብሎ አለው። ምን? አዎ እንደዛ ነው የሚሆነው። አረ ተረጋጋ መድብል፣ በቃ ጥሩ ጥሩን አስብና ነገሮች በሙሉ ይስተካከላሉ። እንደዚህም አታስብ ተው እንጂ። ወንድሜን ታዲያ ዝም ብዬ በባዶ ልተወው ነው? የወንድሜን ደብ እንዳለበቀል ነው እንዴ? ታ ዳጣዬ፣ ሉላን ግን እኮ ሞገስ በጣም ታድሏል? ብላ ጠየቀቻት። ምን ማለት ነው? አልገባኝም። ማለቴ አለ አይደለ? መልከኛ ነሽ። አይ እዩልሽ። መልክ እቤት ያስገባሻል እንጂ፣ ግን ቤትሽን ሰላም የሚያደርገው ጸባይሽ ነው። እንዴ ሉላ፣ ታዲያ አንቺስ ጸባይ ምን ያንስሻል? ግን በጣም ይገርማል። ማለቴ ሞገስን ታፈቅረዋለሽ እንዴ? በጣም ነዋ የማፈቅረው እሞትለታለሁ ለእሱ ስል አታይም እንዴ ለሱ ብያደል ከማልወደው እና ከማላፈቅረው ዝና ጋ ያን ያህል አመት የኖርኩት ግን ታድለሽ እኔ ግን ለማን ነው የምሞተው አረ እኔ አልሞትም ምን ማለት ነው እስኪ ንገሪኝ አሁን አንቺ ማንን ነው የምትወጁ አባቴን እና ውሃን አየሽ እና አሁን አንቺ ምን ቢሆን ነው ልትሞችላቸው የምትችው ማለቴ ለማን ለማን እናቴ ብትኖር እናቴ እንዲሁም ውሃና አባዬ በቃ ለእነሱ ስል ምንም ነገር አደርጋለሁ አየሽ ስለዚህ እኔም ለሞገስ ስል ምንም ነገር አደርጋለሁ ማለት ነው። ፍቅር ማለት እንደዛ ነው። ለማንኛውም እዩ ልጅ ስታፈቅሪ፣ በቃ እሱ ሲያወራሽ ደስ ይልሻል። ለሊት ልተኝ ስትይ ታስታውሻዋለሽ። በቃ ምን ልበልሽ እና ይሄ ነው ፍቅር ብላ ስትላት ዳጣ ውይውይውይ፣ ይቅርብኝ። እኔ እንኳ እንደዚህ አይነት ፍቅር አልፈልግም። አይ በቃ ልጅ ስለሆንሽ ምንም ችግር የለውም። ቀስ ብለሽ ትደርሽበታለሽ ብላ አለቻት። ሞገሴ ወደ ሉላ ደወለና፣ እኔ ምልሽ ሉላ፣ እንዴት ነሽ? ደህና ነሽ? አዎ ደህና ነኝ። እኔ ምልሽ ተሳካላችሁ እንዴ? አረ አልተሳካም፣ ገና እየጠበቅን ነው፣ ግን የሚሳካ ይመስለኛል። ምግብ በላሽ? አዎ በልቻለሁ፣ ለማታ ግን ቋንጣ ፍርፍር አምጣልኝ አለችው። እሺ፣ እኔ ወድ፣ እወድሻለሁኝ ብሎ ሲላት፣ አየሽ አለች ዳጣ፣ እንግዲህ እንደዚህ ነው ፍቅር። አየሽ አንቺ አልቀናሽም? ግን አረን፣ ያልቀናም ግን፣ እኔ ምልሽ ስለ ቀናተኛ ሰው መድኃኒቱ ምንድን ነው? በምን አይነት ዙሪያ እንደ ዝም ብሎ የሚቀና ሰው ነው? ምን ነው ከቤተሰብ ውስጥ የሚቀናለ እንዴ? አዎ፣ እውነት ለመናገር ኤቢ በእኔ በጣም ትቀናለች፣ ግን ደግሞ እኔ ለእሷ አዝንላታለሁ። ለምንድን ነው የምታዝንላት እንዴ? አራሷን እየጎዳች ነው ታውቂያለች። እኔ ምንም ነገር ምንም እንዲከፋት አልፈልግም። እሷ ግን በእኔ በትንሹ ነገር በማደርገው ነገር ሁሉ ትቀናለች። እንግዲህ ለቅናት መንፈሱ ዝምታ ብቻ ነው በዝምታ ውስጥ ብዙ ነገር ስላለ አንቺም ዝም ብለሽ ሁሉንም ነገር ብትወጪ ይሻልሻል ብላ አለቻት። ከዛ እሽሉ ላይ ግን ማለቴ ስታገቢ የመጀመሪያ ሚዜሽ እኔ ነኝ አይደል? እንዴ አዎና፣ በሚገባ አንቺን ነው የማደርገው። ያው ደግሞ አሁን ቀሚስ ስለለበሽ ቃልም አለኝ፣ ቃልሽንም አክብረሻል። አዎ በቃ ዝና፣ ሁሉም ነገር ተስተካክሎ ዝናም ተይዞ ብሩክም ከመጣ ሰርጋችንን እንደግሳለን ማለት ነው። ያኔ የፍርሚያ ወረቀት ሁሉ ያበቃቃና ብላ ስትል እሺ። ምሳሌ ምሳሌና እንዲሁም ደግሞ ቅድስቴ ቁጭ ብለው እያወሩ ባለበት ሰዓት ግን አባዬ አይመጣም እንዴ? እስኪ ተረጋጊ። ቆይ፣ ሁሌ አባዬ አባያት ወይም ቆይ፣ አሁን እኔ ያለሁሽ አጎትሽ አለ እንዴ? ለምን ደስ ተያለሽ፣ ቅድስት? ማን እንደ አባቴ። ምን ማለት ነው? ማለቴ አጎትሽ ያጎደለብሽ ነገር አለ እንዴ? አጎቴ እኮ ምንም ቢሆን አጎቴ ነው፣ ግን አባዬ በጣም ብዙ ነገር ያደርግልኛል። መጫወቻ ቦታ ይዞኝ ይሄዳል፣ በቃ ትምህርት ቤት ይዞኝ ይሄዳል። ግን አሁን አጎቴ ከመጣ ወዲህ እንዴ ትምህርት ማልሄድም ቤት ምናምን የምውለው አይዞሽ ልጄ፣ በቃ ተረጋጊ። እስኪ እኔ ምልሽ ባለፈው ማህሌት ግን አባትሽ ሙቶ ወይም ደግሞ ክልና ኢፍራታ ተደራደሩ። እሱም ደግሞ በጣም ብዙ ገንዘብ ስለምሰጥሽ ዛሬ ማታ እናን አንድ መድኃኒት ታበየዋለሽ። ምን? ኧረ እኔ አልስማማም፣ በጣም እኮ ነው የምፈረው። ነገርኩሽ፣ ከመድኃኒቱም አንቺም ትንሽ ትበይና አንቺንም እሱንም ይዘናችሁ እንሄዳለን። ከዛ በኋላ አንቺ እንዳላታልብሹ ይገባዋል። ነገር ግን አንቺን ቶሎ እንለቅሻለን። አየሽ። ስለዚህ አንቺም በአጭር ጊዜ ህይወትሽን ትቀይሪያለሽ። ከዛ ደግሞ እንደገና ማህሌትንም ታድንያለሽ። አረ እኔ ግን በጣም ፈርቻለሁ መድብል እንዴ ዝናው ማለት እኮ በጣም ክፉና አረመኔ ነው። ይገባኛል፣ ለምንድን ነው የምትፈሪው? ሲቀጥል ምናልባት እኮ ፈጣሪ ከፈቀደው ወደፊት የልጆች እናት ልትሆኚ ትችያለሽ፣ እያለ በደንብ ጀነጀናት። ምን አለች እና ደነገጠች። ምን ነው የእኔ ጥቁር አዝምት አንቺ እኮ በጣም ቆንጆና የተረጋጋሽ ሴት ነሽ። ታዲያ ለአንቺ ባደርገው ውስጥ ምን ቅር የሚለኝ ይመስልሻል? በዛ ላይ ደግሞ እኮ በጣም ነው የምወድሽ እያለ ሲጀነጅናት፣ ኤፍራታ እንግዲህ ተስማማች። በስተመጨረሻም ዝና የመድኃኒቱን ምግብ ግጥም አድርጎ በላው። መድብልም ደግሞ ስኬቱ ተሳካለት። እየተሰቃየ ይገኛል ዝና